ሊኖር ይችላል። አንቺን ሊያጠቁሽ እንዲመጡ ይችላሉ። አይታወቅም፣ ማንም በሌለበት። አሁን ደግሞ ዘመኑ ከፍቷል። ምንም ምንም የሚሆን ነገር አድርጎሽ ቢሄዱ ማንም ይጠይቅ የለም። ባሁሳተ ቤተሰብ አሁን እንምላችሁ ምን መሰላችሁ፣ እዚህ ጋር ሁላችንም የውስጣችንን አስቴት መስጠት መብታችን ነው። ሁላችሁም የውስጣችሁን አስቴት መስጠት መብታችሁ ነው። እኛ እዚህ ጋር አስቴት ነው የምንሰጠው። እንግዲህ ዛሬ አይታችኋል። በጣም ዛሬ የብሩኬን ትዕግስት ሳላደንቀው አላልፍም። ሀይሚዬም አሳዝናኛለች። ዛሬ ኩርምት ትብላ የኔ እናት፣ የኔ ውድ በራስሽ ነው እራስሽን እየጎዳሽ ያለሽው። እንደ ሀሳብ እንደ ሀሳብ ቤተሰብ እኔ አብሮ ቢኖሩ ደስ ይለኛል። ማርያምን ነው የምላችሁ። አንደኛ ጸብም አይኖርም በሁለቱ መሀል ገብቷቸዋል። በቅጥሳ አስቦ ምን ብሎ መኖር ይችላሉ። ግዴታ አብሮ ስለኖሩ ብቻ ሌላ ነገር ይፈጠራል ምናም ምናም ብለን ማሰብ የለብንም። እዚህ ጋራ መኖር ካለባቸው አብሮ ቢኖሩ ደስተኛ ነው፣ እግዚአብሔርን ነው የምላቸው። አንደኛ ለሀይሚም ጥሩ ነገር ነው። ከሰው ከጎና ሰው ሲኖርም ጥሩ ይመስለኛል። ሰው ታሞ መተኛትም አለ አንዳንድ ጊዜ የሆነ ነገርም ያጋጥማቸዋል መደንገጥ ምናም ባናችሁ ትነሱ ምናም በቃ ሰው ሲኖር አጠገባችሁ ጥሩ ነው አንድ ቤት ሚያህል ብቻችሁ ሲትኖሩ በጣም ከባድ ነው እኔ ብሩኬ አብሯት ቢኖር ደስተኝ ነው እግዚአብሔርን ነው የምላችሁ በጣም እና ዛሬ ያው ብሩኬ ያለፈ ታሪክ ብነግርሽ የበለጠ እንድትቃጤኑ እንዲ ምነግርሽ እውነት ነው ያለፈ ታሪኩን አመቱ ቢነግራት ያለፈ ታሪኩን ያደረጉትን ላይፋቸው ምናምን ነገር ትናደዳለች እኔም ብሆን በእሷ ቦታ ቦን ያለከው ታሪኩ ሲናገር በጣም የሚያናደኝ እቃጠላለሁ። ስለዚህ ይህን ነገር ዘግታው እንደ አዲስ ከብሩኬ ጋር ያላትን ነገር እንደ አዲስ በቃ ማርያምን ነው ምላቸሁ እንደ አዲስ ሁና ከእሱ ጋር ብትሆን በጣም ደስ ይለኛል። እንደዚህ ሆኖ ራስን እየጎዱ ብሩኬንን በዚህ ጋር እየተጎዳ አሁን እኮ እየተጎዱ ሁለቱ ናቸው እየተጎዱ ያሉት። ይህም ቪዲዮ በደንብ አርጋችሁ ላይክ አርጉ ቤተሰብ እና እኔ ዛሬ ብሩኬ በጣም ነው ያሳዝነኝ፣ እሷም አሳዝናኛለች። ለምንድን ነው መኖረው? አለች። መኖርማ አለብሽ፣ እኔ ፍቅር መኖር አለብሽ መኖር፣ ለእናትሽ፣ ለወንድሞች፣ ለቤተሰቦች፣ ለብሩኬ መኖር አለብሽ። በጣም ጥሩ ልጅ ነሽ፣ ስነ ስርዓት ያለሽ ልጅ ነሽ። እና እኔ አሁን የባል ያለፈውን ታሪክ አስታውሲ ባትቃጣይ ነው የሚመርጠው ብሩኬ ደግሞ ለአንቺ ጥሩነት ብሎ ነው አብሮሽ መኖር የፈለገው። ለምን መሰለሽ? ብሩኬ የሰማው ነገር ሊኖር ይችላል። አንቺን ሊያጠቁሽ እንዲመጡ ይችላሉ፣ አይታወቅም ማንም በሌለበት አሁን ደግሞ ዘመኑ ከፍቷል። ምንም ምንም የሆነ ነገር አድርጎሽ ቢሄዱ ማንም የሚጠይቅ የለም፣ በአሁኑ ሰዓት አዲስ አበባ ላይ ማለት ነው ድንገርሽ። ስለዚህ ብሩኬ ካንቺ ጋር ቢኖርና የሆነ ነገር እንኳን ቢመጣብሽ መልክ ይከላከልልሻል። ወንድ ልጅ ወንድ ነው፣ የፈለገ ነገር ይሁን እና ብሩክ ዛሬ ያው ትዕግስተኛ ሆኖ በደንብ አድርጎ ሀይሚን ሊያነጋግራት ሞክሯል ማለት ነው። ሀይሚዬ እንግዲህ ብስጭት ብስጭት እያለች ነው ያው አንዳንድ ነገሮችን ያበሳጫታል። እኔ ደግሞ ባትበሳጭና ያለፈ ታሪኩን ትታ ይሄን ልጅንም በቃ ለእሷ ሲል ብሩኬን ተሸንፎ ልጅንም ይቅርታ ብሎት ቢመለሱ ጥሩ ይመስለኛል በእውነቱ ከሆነ ማለት ነው። እና እኔ እኔ ጃብቻ በሀይሚ ቦታ በሆን እኔ እንደዚህ አላደርግም። እግዚአብሔርን ነው የምላችሁ። ለምን ለምን እራሴን እጎዳለሁ? ባለፈ ታሪክ ለምን ብዬ ነው ራሴን ምጎዳ? ለምንስ እራሷን ትጎዳለች? ባለፈ ታሪክ መጥቶ ቢነግራት ምን ቢለት ምን ዋግ ምን ዋጋ አለው? ምንድን ነው ዋጋው? የበለጠ ጭቅጭቅና የበለጠ ፀብ ነው የሚነሳው እና ብሩኬ የሰማው ነገር ሊኖር ይችላል። ብሩኬ የሆነ ነገር እንደሚደርስባት ስላወቀ እኔ አብሬሽ ምኖር አለብኝ ብሎ ግግም ያለው እንግዲህ፣ አንድ አመት ከምናም ስለሩ አብሬሽ ምን እንኳን ብሎ አያውቅም። ዶክተር እናንተ ታውቃላችሁ፣ ብሩኬ በጣም ስነ ስርዓት ያለው ልጅ ነው። በጣም እኔ እንጃ፣ ማርያም እኔ ስለ ብሩኬ መናገር ሁላችሁም ታውቃላችሁ ስለ ብሩኬ ማንን ነበር ማለት ነው እና ቢኖሩ ምንም ነገር ቢፈጠር አይችልም። ሀይሚዬ ባክሽን ወደ ራስሽ ተመለሽ እና ራስሽን አረጋጊ ነው የምለው የኔ አስተየት ነው። ራስሽን አረጋጊ፣ የሰው ወሬ አትስሚ። ከምንም ከምንም በላይ ማንም ከማንም በላይ ብሩኬ ነው የሚሻለው፣ ብሩኬ ነው የሚቀድመው። ማንንም መስማት የለብሽም በቃ። እናንተ ሊያጣሏችሁ እናንተን እንድት ልትለያዩ ታስታውሻለሽ? ያኔን ብር ተከፍሎ እናንተን ለማለያየት ብዙ ነገር ተፈጥሯል። ይሄን ነገር ደግሞ እያወቅሽ ያለፈ ታሪክ አመጣሽ ካልነገርከኝ ካላወቅሁት ማለቱ ጥሩ አይመስለኝም። ዛሬ ብሩክ ያነጋገሩ በጣም አሪፍ ነው። ብሩክ ደግሞ አንድ ነገር ልንገር አባቴ በጣም ጥሩ ሊነስ መስራት ያደረልን ግን አንዳንድ ቦታ ላይ የሆነ አታስፈራራት ማስፈራራት ጥሩ አይደለም። ምን ይላታግኝት ይቻለሽ ጭቅጭቅ፣ ምናምን ምናምን አትበላት። እንዲስራት ደግሞ እልህ ውስጥ ነው የምገባው። ስለዚህ አንተ ምንድነው ትግስት ይኑር ችግር የለውም ብዙ ጊዜ ትግስት አረጋለ ጎበዝ ነህ። እና ሀይሚዬ እባክሽ ወደ እራስሽ ተመለሽ። ምን ይሄ ምን እናገር? እውነት ዛሬ ብሩክ ጥፋት የለበትም ምንም። እኔ ለሀቅ ነው የምናገር። የፈለጋችሁን በሉኝ፣ ስደውኝ ምን በሉኝ፣ ዘግዝቁኝ የፈለጋችሁን አድርጉኝ። ብሩክ ጥፋት የለበትም። አሁንም ያየሁት ጥፋት የለበትም። ሀይሚዬም ያለፈን ታሪክ ነው ብትተወ ጥሩ ነው የሚመስለኝ። እውነት እኔ ሁለቱም ያሳዝኑኛል፣ ሁለቱንም በጣም ነው የምወዳቸው። ጥፋተኛ ለሆነ ሰው ጥፋተኛ ነው። ግን አሁን ምንድን ነው ሀይሚ እያናድረት ያለው? ያለፈው ታሪኩን የማይሆን ፎቶዎች የማይሆን ቪዲዮዎችን ልኮውላት ይሆናል። እሱ ደግሞ ያን ያደረገው ነገር ነው። ከሀይሚ ጋርም እኮ ይሄ ነገር ሊፈጠር ይችላል ከጊዜ በኋላ እና ቡራዬ ሃይሜን ተንከባከባ ችግር የለም ሴት ልጅ ስትንከባከባ ምናምን ትመለሳለች እና ጥሩ ልጅ ነህ ለሃይሚ ያለህ እንትንህ በቃ ያምራል እግዚአብሔርን ነው ስለዚህ ሃይሚ ተረካኪ ወደ ራሲች ተመለሽ እንደ እህትነት ነው የምመክርሽ ሁላችሁም ምከሯት እግዚአብሔርን ነው የምልህ በቃ እኔ ከብሩኬ የበለጠ ማንም ሰው ሊመጣልሽ አይችልም ማንም ሰው ሊደርስልሽ አይችልም ብትታመሚ ምን ብት ምን ሆን ነገር ብትሆኝ ቀድሞ ደራሽ ብሩኬ ነው አዲስ አበባ ላይ ያለች ሰው ቀድሞ ደራሽ ከማንም በላይ ከምንም በላይ ብሩኬ ነው። ስለዚህ ከብሩኬ ጋር ፒስ ፈጥራችሁ አብራችሁ ብትሆኑ ይመረጣል ነው ምለው እና ብሩኬ የሰማው ነገር ደግሞ ካለ በደንብ አርገህ ያዛት። እንቢ እንኳን ብትል አንተ በግድ ቁጭ ብለህ መጠበቅ አለ ቢሆን ነገር የሰማው ነገር ካለ ማለት ነው። ስለዚህ ቤተሰብ ይህን ቪዲዮ በደንብ አርጋችሁ ላይክ አርጉ፣ ሼር አርጉ፣ ሰብስክራይብ አርጉ። እወዳችኋለሁ፣ አከብራችኋለሁ። ቻው ቻው